ምናልባት የሕክምና ጉዳይ። ወይኔ ጉዴ! እትዬ ጨርቆን ጥላበደሽ በለኛ። ወይኔ አምላኬ፣ ምን አይነት ጣት ውስጥ ነው የገባት? ተረጋጊ። እኔ እንደው ነገሩን እንድታውቅ ያህል ነው እንጂ የሕክምናውን ወጪ ል የመሸፈን እነ ወይዘሮ ሚላ ተስማምተዋል። እትዬ እኮ ሁለት መቶ ሺህ ብቻ መስሏቸው ነበር። አባየ ለማስ፣ ቆይ፣ መቼ ነው እንደ ሰው ርፍ የምትዩ? በጣም ደስ ይለኛል አይ ጋሼ አይሆንም ለምን ይ ውሉት ጋሼ አባየቤተሰብ እንዳገኛቸውና ምርመራ እያደረግኩኝ እንደሆን አያውቅም። ማን ብዬ ነው ማስተዋውቃቸው እንዴት ያውቁ ልጃቸው አለመሆንሽንልነገርሻቸው በደንብ እነግሮኛል ግን ይህን ነገር ካወቃያት ጅው የምሄድ መስሎት ይሞትብኛል እንዴት ነው የሚሞቱት ይሄ እኮ በጣም ቀላል ነገር ነው ቀላል ነገር ሊሆን ይችላል ለእሱ ግን ቀላል አይደለም እንዴት እንዳሳደገኝ የምናውቀው እኔ እሱና ፈጣሪ ብቻ ነን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 ባዮሽ ያሰበችው ነገር ሳይሳካላት ቀራ። እንዲሁም ደግሞ ዶክተሩን አናግረው ነበረ። ምክንያቱም የሃናን ውጤት አሳልፈ ለሀሴት እንድሰጥ ፈለጋለው። የምትፈልገውን ነገር ሁሉ አደርግላለው፣ እንዲሁም ከሀገር መውጣት ከፈለክም እንድትወጣ አደርጋለሁ የሚከፈለውን ከፍዬ በማለት እንግዲህ ለዶክተሩ ተዛዝ አሳልፋ ነበር ማለት ነው። ግን ደግሞ ዶክተሩ አሁን ላይ ወደ ሃና ያደላ ይመስላል። ምክንያቱም የህክምና ባለሙያ እንዲሁም ደግሞ የቤት ሰራተኛነት ሁና እያገለገለች በመገኘቷ የእሷን ታሪክ ሲሰማ እጅግ በጣም ነበረ የደነገጠው። አባቷን ለማሳከም ይህን ያክል መሰዋት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 በክፍል አርባ ስድስት እንግዲህ ዛሬ ከች ብለዋል። ውጤቱን ዛሬ እናቃለን። ማን ነው አሸናፊ? ሀና ነች ወይ ሰርግም ነች የሚለውን ሁላችንም በጉጉት ስንጠብቅ ነበረ። ስለዚህ በዛሬው እለት ውጤቱ አልታወቀም። እውነት ለመናገር ዛሬ እናቃለን ብለን ነበር። ምክንያቱም ሎላዊ ተከታታይ ድራማ በጣም ምርጥ ነው። እንግዲህ በባለፈው ዕለት እንደውም ሀና የእነሱ ልጅ መሆኗን ይምን እንኳን በአንድ ፓርት ነበረ። እንዲሁም ወይዘሮ ሜላት ያወቃችው ምናሴም ሰላምም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 ስትመልስላችሁ ሐና ቀስ ብላ በትትና ለዶክተሩ ስትመልስ ነበር። ስትቅለበለብ የነበረችው እርግብ ደግሞ ዝም ብላ ከዶክተሩ አፍ እያነሳች ራሱ እሷ መናገር ጀምራ ነበር ማለት ነው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 ተማምናለች እየሳቅሽ ነበረ። በጣም ማለት ነው፣ በልብ ሙሉነት ማለት ነው። ምክንያቱም እኔ አሸንፋለሁ ብላ ስለአሰበች ማለት ነው። ያው ሴራዋን እንግዲህ ወይዘሮ ባዩሽ ሰራለሁ ስላለቻት አንቺ ምንም የሚያጨናንቅሽ ነገር የለም፣ ጸባይሽን አሳምረሽ ብቻ ኑሪ፣ እኔ ሌላውን ነገር እጨርሳለውኝ። ስለዚህ ምንም የሚያስፈራ ነገር የለም፣ እኔ ከዚህ እያስተካከል ለባስ አንቺ እንዳታበላሽ በማለት እንግዲህ የመከረቻትን የወይዘሮ ባዩሽን ተግባር አሁን ላይ እያከና ተከናወነ። ዘሮ ሜላትና እንዲሁም ደግሞ መስፍኒ በመጀመሪያ ምርመራ አድርገው ነበረ። ሲቀጥል ደግሞ ሃናና እንዲሁም መርግብ ነበር ምርመራውን ያደረጉት። አሁን ላይ ሁላቸውም ውጤት እየጠበቁ ይገኛሉ። ቀድማ ያው ሜላት ወደ ቤቷ ሄዳ ነበረ። ምላሴ ከትምህርት ቤት ስለሚመጣ ብቻውን እንዳይሆን እኔ አስቀድሜ ልድ እናንተ ስጨርሱ ነው በማለት እንግዲህ ተታቸው ሄዳ ነበረ። በዚያን ሰዓት እንግዲህ ምርመራው ከተደረገ በኋላ መስፍኒ ሃናን ለማናገር ሞክሮ ነበር። ብቻዋ ለምንድነውስ? ብቻዋን የምታወራት? ይሄን ያክል ምንድን ነው የምጠይቃት በማለት እርግብም እየፈራች ነበረ ግን ደግሞ